ምንድን ነው ምንድን ነው የሚሰማው ጉድ ምንድን ነው ነገሩ በፈጣሪ አሁን ማን ይሄንን ያምናል ፍፄ እና ሀይሚ በድብቅ ምንድን ነው የጀመሩት ነገር በሚስጥር ሾልኩ የወጣ ነገር ልነግራችሁ ነው እጅግ በጣም ይገርማል ይገርማል ይደንቃል እንዴትስ ብሩክም ተበድሎ ብሩክም ብዙ ነገር እየተባለ እየተዘግዝቆ እየተሰደበ እየታማ እየተቦጨቀ ገና ምንም ነገር ባላደረገው ነገር ገና ምንም ባልተጣራ ነገር እንዴት ሰው በዚህ ልክ ሊወቅሰው ቻለ? እንዴትስ ፍፄ ለሀይሚ ወግኖ ብሩክ ጥፋተኛ ነው ሊል ቻለ? ለምን የሀይሚ ጥፋት አልታየውም? ለምንስ ለሀይሚ ሊያደላ ቻለ? ለምን ይህ ሁሉ ጉድ ምንድን ነው? ሀይሚ ኢንስታግራም ፔጇ ላይ ሁሉን ነገር አጠፋፍታለች። ፕሮፋይሏን አጥፍታለች። ሂስቶሪ ላይ አንድ ፎቶ ፖስት አድርጋ ነበር። ምንድን ነው የተፈጠረው ነገር? ምንድን ነው ጉዱ? የሚወረው የሚታየው ነገር ምንድን ነው? እውነታው የቱ ጋር ነው ያለው? ፍፄስ ለሀይሚ በዚህ ልክ ለምንድን ነው ሊከራከርላት የቻለው? ለካ ሀይሚ ይህንን ሁሉ ጉዷን ሸፍና ይህንን ሁሉ ጉዷን ደብቃ ነው ስለ ብሩክ ልታወራ የመጣችው። ብሩክን ልትሆን እጅል ብሩክን በቃ መጥፎ ልታስብል የመጣችው ለዚህ ነው። ለካ የራሷ ጉድ ሸፍና የራሷ ጉድ እንዳይወጣባት እንዳይታይባት ነው። ይገርማል። አሁን ይህንን ማን ያምናል? ሌላ ሰውስ በአይድ በአድ ሰውስ በሆነ እንዴት ከጓደኛው ጋር እንደዚህ አይነት ነገር በድብቅ ይደረጋል? ሄኖክና እንደምታዩት ፍፄ ተጣልተዋል። ፍፄ ብሩክ ብሩክ ብሩክ ይላል ማለቴ፣ ሄኖክ በሚገርም ሁኔታ ምንም እንዳላጠፋ ቢያጠፋም እንኳን ከጎኑ እንደሆነ ምንም ነገር ቢያደርግ የሆነ ነገር ቢያደርግም በቃ ከጎኑ እንደሆነ እንደሚደግፈው እንደሚያበረታታው ነው እየተናገረ የሚገኘው። ፍፄ ደግሞ እንዴት እንዴት ላለህ በዚህ ወይም ልንግባባ አንችልም ብሎ ለመማታት ሁላ እስከሚቃጣ ድረስ በጣም ጠበቃ ሆኖ ሲናገር ነበር። ለካ ከሀይሚ ጋር ስለሚፋቀሩ ነው ብላችሁ የምታወሩ ሰዎች በአናታችሁ ተተከሉ። ምድረ ጀዝባ ሁላ ማለት ነው። የእውነቴን ነው ሀይሚን እናገራት ሀይሚን ምቆጣት ሀይሚን ምሰድባት ምናምን መስሏችሁ ነው መቼም አላደርገው ምድረ ውሸታ ማለት ነው። አስመሳይ ሴቶች ማለት ነው። ምቀኞች ናችሁ። የእውነት ለሴት ልጅ ያላችሁ ጥላቻ! ለሴት ልጅ ወንድ ከፈለጋችሁ እየዞራችሁ አቅፋችሁ ተኙ። ምድረ ከክ ማለት ነው። እኔ መሳደብ አልፈልግም፣ ግን ስንት አጁዝ ሰው እንዳለ የምር እንደ ውስኪ እንደ እድሜያችሁ ሆኑ። እስኪ ስታስቡ ራቅ ራቅ አርጋችሁ አስቡ። እዛው በቃ እንደ ጭቃ አድራችሁ እዛው ነግቶ እዛው መሽቶ እዛው ነው የምታስቡት። አሁን እንደው ምን ስትሉ አስባችሁ ነው? ፍፄና ሀይሚ የሆነ ድብቅ ግንኙነት አላቸው። ለዛ ነው ፍፄ ለሀይሚ እየደበቀላት እየሸፈነላት የሚገኘው። ብሩክ ምንም እንኳን እንዳላጠፋ እያወቀ ይህንን ነገር ያደርጋል። ለሀይሚ ይደግፋል፣ ያበረታታል። ሲጀመር የቱ ጋ ነው ለሀይሚ እደግፋለሁ፣ ለሀይሚ ቆማለሁ፣ ከሀይሚ ጎን ነኛለሁ? ሄኖክ አይደለ እንዴ ሀይሚን ዘቅዝቀው እየሰደቡ እያንቋሸሹ በሴትነቷ በብዙ ነገር በመልኳ ሳይቀር እያሽ ማጠጡ ስንት ነገር ነው። እዛ ልክ የሆነ እግራቸውን ዘርግተው ስንት ነገር የሚሉት ፍፄ እኮ ምንም ክፋት እኮ አልተናገርም። ሄኖ ካላደል እንዴ? ብሩክ ምንም ቢያደርግ ከጎኑ ነኝ፣ ምንም ነገር ቢያደርግ በግ የበግ ተኩላ የለበሰ ማለት ነው። ጅል የበግ ቆዳ የለበሰ ቆዳ፣ እንደዛ እያለ ሲቦጭቅ ሲያማ ነበረ። ከብሩክ ጎን ነኝ። ምንም ነገር አይ፣ ብሩኬ በዚህ መልኩ አጥፍታል፣ በዚህ መልኩ ደግሞ እንዲህ። ትክክል ልትሆን ትችላለህ፣ ግን ደግሞ አንተ ትክክል የሆንከው ነገር ለሌላ ሰው ትክክል ላይሆን ይችላል። ወይ ደግሞ ለሃይሚ ይሄ ነገር እንደዚህ እንደዚህ ሊሆን ይችላል ብሎ ምክር መስጠት ሲችል፣ ብሩክ ሁሌም ከጎን ነኝ፣ ሁሌም አጠገብ ነኝ ምናምን ውሸታም፣ ልታጣላ ልታበጣብጥ፣ በመሀላቸው ልትገባ ይመጣ። በቃ እንዴት ልበላችሁ? እባብ ነው፣ ውስጥ ውስጥ ነው የሚሄደው። በግልጽማ የሚመጣ ሰው የሆነት፣ ትቋቋሙታላችሁ፣ ትሸፍኑታላችሁ። ፍፄን፣ ሀይሚን ደግሞ ማለት ነው። ምድረ ዝሙተኛ እናንተ ዝሙት የምትሰሩትን ከወንድማችሁ ምንድነው ከሆነ ሰው ጋር ካጎት ልጅ ጋር ከምን ጋር ማግጠሽ የጀመርሽ ሴት ምታቂ ሴት ነው ይሄንን ወሬ የምታወሪው። ከጎረቤት ሳይቀርሽ ከምን ሳይቀርሽ ውሽማ የምትይዥ ውሽማ ምን ማለት እንደሆነ በቃ ምንም ምንም እንዳልሆነ አድርገሽ እዛም እዚህ የምትዘይ ሴት ነሽ። ይህንን ነገር የምታወሪው ምድረ ቆሻሻ ማለት ነው። የራስ ቂቤ አይበላምሽ። እንዴት ስትሉ ሳሰባችሁት? እንዴት ሲመ ቁጭ ብላችሁ ማታ ስታወሩ የነበራችሁት ነገር በጣም ይገርማል፣ ያሳዝናል፣ ያሳፍራል። እናንተ ያደረጋችሁትን ነገር ሌላው ሰው ላይም በቃ የሚሆን ይመስላችኋል? እንዴት ስትሉ የራስ ቅቢያ አይበላም። በቃ መልሱን ነግሬያችኋለሁ። ፍፄን እና ሀይሚን የምታሙ ሰዎች የራስ ቅቢያ አይበላም። ምንም ቢሆን ባይዋለዱ እኮ ማለት ነው ስጋ ዝምድና ራሱ አላቸው። ፍፄና ብሩክ ማለት ግን እንደው ባይዋለዱ እንኳን ከጓደኝነት በላይ የለም። ጓደኛ ማቾች ናቸው። እንዴትስ ብላችሁ አሰባችሁት? እንዴትስ ብላችሁ እንደው ይሄንን ወሬ ልትወሩ ቻላችሁ? በጣም በሚገርም ሁኔታ ማለት ነው፣ ያሳፍራል። ሀይሚን በግልጽ ነግሯለች፣ ለፍፄም ነገራችን ላይ በጣም ከፍቶኛል። እንደ ደበራት ሰው እንዳጣች አንዳንዴ በሰው መሀል ተከባ ያኔ እንኳን እኮ ማለት ነው ብሩክ እኮ አለውን ልጅ ሲላት የነበረው ልጅ እነ ሙቪ በነበሩበት ብዙ በነበረበት ሰዓት አለን ልጅ ሲላት የነበረው ልጅ ማለት ነው። ብቻዋን በር ዘግታ ስንት ቀን ስንት ሳምንት እንዳለቀሰች ሁላችን የምናውቀው ነገር ነው። ከሚዲያ ጠፍታ ስንት ቀን ስንት ችግር እንዳሳለፈች ስንት እንባና ለቅሶ እንዳሳለፈች ሁላችንም የምናውቀው ሀቅ ነው። የማይረሳ ልክ እንደዛሬ ትውስታ ትውስት የሚለኝ የምሬ ነው ብላችሁ አንዳንዴ በሰው ተከባችሁ ምንም ሰው የላችሁም ካጠገባችሁ ካወናችሁ ምድ አስመሳይ ባስመሳይ ነው የተከበበችው። ሀይሚ ራሱ የሀይሚ ህይወት በጣም ይገርማል። እሷ ጠንካራ ባትሆን እሷ ሁሉን ይችላል በቃ የሆነ ራሷን ነው የምትጎዳ አይታችሁ ከሆነ ያ ልጅ ራሱ ነፍሷ እስኪወጣ እያስጨነቃት ካስታወሳችሁ ከብሩክ ጋር እንዳትወኝ ብሎ ከሆንሽ ግን ብሩክን ይጎዳዋሉ ብሏት፣ መናገር ስትችል በውስጧ ይዛ ስንት ህመም ነው የታመመችው፣ ስንት ነገር ነው ያደረገችው። ከሁሉም በፊት በቃ ራሷን ቀድማ መጉዳት ለመጉዳት ዝግጁ የሆነች ልጅ ናት። በቃ ማንም ሰው ካጠገቡ ያለ ሰው በእሷ ምክንያትም ሆነ በሆነ ምክንያት በቃ እንዲጎዳ አትፈልግም። ቀድማ የምትሰለፍ ልጅ ናት። ቀድማ በውስጧ ሁሉን ነገር መያዝ የምትችል ጠንካራና ጀግና እንቁ የሆነች ሴት ናት እና ታሳዝናለች። አሁንም በሰው ተከባ ሰው የላትም። በሚገርም ሁኔታ ፍፄን ሰው ያስፈልገኛል ብለዋለች። ከኔ አትለይ አይነት ነገር ነው። ምክንያቱም ሌላ ሰው በአድጋ ብትሄድ እንደምታዩት ባለፈው የሆነ ልጅ ቤት ተገኘ ብሎ እምባከረዮ እሪ ሲል ነበር ሲወጣ ሲወርድ ራሱ በላከው ሰው ለዛውም እና ሌላ ሰው ጋር ብትሆን ከባድ ነው። ጓደኛው ጋር ስለሆነች ግን ቢያንስ ለሷ ምቾት ይሰማታል። ሌላ ጥርጣሬ ጠረጥረኛል ብላ አታስብም። እንደገናም ደግሞ ፍፄም ሌላ ሙድ ውስጥ አይገባም። እሷም እንደዛው። ምክንያቱም የራስ ቅቤ ስለማይበላ ወንድምና እህት ናቸው። ኦረዲ በቃ ከተዋደደ ከተዛመደ የተዋደደ ይበልጣላሉ። ተከባብረው ክብራቸውን የሚያውቁ ባህላቸውን የሚያውቁ የትኛው ሃይማኖት ነው ግን የጓደኛህን ሚስት የእውነት እንዴት ነው የሚባለው? እንዴትስ ተብሎ እንዲያው ሐሳቡ ራሱ ለይጣው እኮ ስለገረማችሁኝ ነው። እግዚአብሔርን በጣም ስቀጥል ብዬ ስለነደድኩኝ። እንዴት ነው የጓደኛ ጓደኛ እኮ የራስ ማለት በቃ ጓደኛ ማለት እህት ወንድም ነው። እና እንዴት ብላችሁ አስባችሁት እንደሆነ ይሄንን ወር የምታወሩት፣ እንደው አለመማራችሁን ያየት እኔ በቃ ዝግጥናችሁን የወረዳችሁ እንደሆናችሁ በቃ ማንነታችሁ በቃ ሃይማኖተ ቢስ እንደሆናችሁ ነው። የትኛው ሃይማኖት ነውስ ከጓደኛው የጓደኛውን ጓደኛው የጓደኛውን ሚስት ጓደኛው ሊወስዳት የሚችለው? ደግሞ ከጓደኛው ጋር እንዴት ነው አንድ ሚስትስ በቃ ልትማግጥ የምትችለው ሀሳቡንስ እንዴት ልታመጡ ይችላላችሁ? እኔ እንደውም ሌላ ሰው ጋር ከምትሄድ ወይ ፍፄ ጋር ወይ ሚፍታህ ጋር ብትሄድ የሆነ ነገር ሲፈጠርም ለሽምግልና ሚሆን። በእርግጥ ማንም አይታመንም በዚህ ዘመን በዚህ ወቅት፣ ግን ሲከፋት ደግሞ ከፋኝ ብላ ብታወያይ እንደ ጓደኛ። ጓደኛ እኮ የላትን። ብሩክ እኮ እግዚአብሔርን ከሁሉ ሰው ከሆነ ያራቃት አለውልሽ እያለ ልክ እንደ ሩታ፣ የሩታና የሀይሚ ህይወት አንድ ነው። እምላችሁ ለዚህ ነው። አብርሽ ማለት ነው ከጓደኞቿ አራራቃት ከቤተሰቦቹ አራራቃት። ፈልጎትም ላይሆን ይችላል። አሁን ወደ ኋላ ታሪክ እየፈለፈልኩ ሳይሆን እንደው የሆነ የሚመሳሰል ነገር ስላለው ነው ይህን ነገር እዚህ ጋር እያነሳሁት ያለሁት እና ከሁሉ ነገር አራራቃት ና የኔ ብቻ እንሻላት ትልቅ እየህል ማሳለማት በጣም ተራራ የሚያክል እቅድ አቀዱ። አብሬሽ ነኝ፣ አልተውሽም፣ በቃ እንደዚህ ምናም ብሎ እንትን አላት። መጨረሻ ላይ ግን እሱ በጣም ሲከፋባት እሱ እንደፈለገ ሴት እያራወጠ እያሯሯጠ እንደፈለገ ሲሆን ሮታ የምትሄድበት ምትገባበት አጣች። ኢቭን እንኳን እንኳን የሆነ የከፋትን ነገር ሄዳ ልትናገር ይቅርና ደስተዋን የምታካፍለው ሰው አጣች። ጓደኛም የላትም፣ ጎረቤትም የላትም። ከሁሉ ነገር ነፃ ነበረች እና መጨረሻ ላይ የተጎዳችው ብቻዋን የቀራችው ያለቀሰችው አንገቷን የደፋችው ማነች? ሮታ ነች። አሁንም ብሩክ እንዴት ነው እያደረገ ያለው? ከሱ ውጭ ሌላ ጓደኛ የላትም። እግዚአብሔርን ለስራ እያለ ይወስዳታል። ለስራ ይገናኛሉ ምናምን፣ ከዛ ይለያያሉ በቃ እሱም ብላ እሱም ፈልጋ አንድ ሰው ካለኝ በህይወቴ፣ ጠፋች ቀረች፣ የት ገባች፣ የት ወጣች፣ እንዴት ሆነች፣ ምን ሆነች፣ አመማት ወይስ ደህና ናት ብሎ ቼክ የሚያረገኝ ሰው ካለ ሌላ ሰው ለምን ያስፈልገኛል ብላ እሷም ሙሉ በሙሉ በሙሉ ልባም ነው እሱ ጋ እሱ ጋር ቀረበች። ኢቨን ከወንድሞቿ ጋር እንኳን ማለት ነው ልክ እንደ ስራ ባልደረባ ከሆነ ጊዜ በኋላ ነው ተቀጣጥረው የሚገኙት የሚገናኙት። ከዚህ ሁሉ ነገር ካራቃት በጣም ብሩክ የሆነት በነፍሷን የተጫወተባት የምሬ ነው። በዚህ በኩል በጣም ነው የምወቅስ። እኔ ብሩክ፣ አሁንም እንድትለያዩ አልፈልግም። ላንተ ክፋትም የለብኝም፣ መጥፎም አስተሳሰብም የለብኝም። ግን ሀይሚን ከብዙ ነገር አርቃታል። የከፋትን ነገር እንኳን ምን ሆነሽ ነው? ምንድን ያስከፋውሽ? ግን ምንድን ያስቀየምኩሽ? በምን መልኩ ነው? አንድ ሰው ከፊት ለፊታችሁ እያለ ፊቱ ጥሩ ሳይሆን እያያችሁት፣ አንድ ሰው እንዴት ከመሬት ተነስቶ ሊከፈው ይችላል? ከመሬት ተነስቶ እንዴት ሊያጎርፍ ይችላል? አጠገብ ያለውን ሰው ምን ሆነች ነው? ምንድን ነው የተፈጠረው ነገር? ያስቀየምኩሽ ነገር አለ ወይ? ምንድን ነው የደረስሽበት ነገር ብሎ ምንም ያደረግኩት ነገር የለም ምናም ብሎ ደረቱን ነፍቶ ከሚናገር ሀይሚ የምንድን ያደረግኩትኝ እኔ ሊገባኝ አልቻለም፣ ግራው ገባኝ፣ እስኪ ንገሪም ብሎ መጠየቅ ሲችል ይኸው እንዲህ ጭንቀት ውስጥ እንድትገባ አደረጋት። የእውነት ህይወቷን ሲወል አደረገባት። በእርግጥ የማይጥል አምላክ አላት። ትናንትና ያልተዋታ አምላክ ዛሬ አይተዋትም፣ ነገ የማይተዋትም የምሬ ነው የምላችሁ። ሀይሚን እንዳያያት፣ ሀይሚን እንዳይመለከታት ፈጣሪን በሻሽ በማረብ መጠምጠም አይኑን መጠምጠም እንዳያያት ማድረግ አትችሉ። ሁሌም እግዚአብሔር ከእሷ ጋር ነው። ትናንትና ያንን ሁሉ መከራ ያለፈች ሴት ዛሬም ይንን ሁሉ መከራ ዛሬም የመጣባትን ፈተና አልፋ ከፍ ያለ ደረጃ ላይ ትደርሳለች። ትናንትና ሀይሚ እችም ፎቶ ሼር አድርጋ ነበረ ያለችበት ሁኔታ ቀላል አይደለም። እግዚአብሔርን፣ አንድን ወንድ እኮ ማለት ነው አንድ ሴት ስትቀርብ፣ በተለይ ደግሞ ከዚህ በፊት ምንም የማታቅ ሴት ከሆነች ምናምን ነገር ልቧን የሰጠችው ሰው የሆነ ነገር ስታይበት፣ በዛ ላይ ደግሞ ጥፋቱን አላመን ሲል ይሄ ማለት ነው ነገ ከነገ ወዲያ ህይወቴስ ምን ሊሆን ይችላል። ዛሬ ላይ እንዲህ ጥፋቱን ካላመነ፣ ዛሬ ላይ ከፍቶኝ አይቶ ምን አድርጌ ነው ምን አጥፍቼ ነው ብሎ እውነታውን ለማወቅ ቀስ ብሎ ተለሳልሶም ያልመጣ ነገ ከህይወቴ ላይ በትዳር ላይ እያለን የሆነ ነገር ቢከፋኝ ገደል ትግባ ብሎ ነው የሚተወኝ ብላ የምታስበው እና ሀይሚ ምን አይነት ሁኔታ ላይ እንዳለች እግዚአብሔር ብቻ ነው የሚያውቀው። ግን አንድ ነገር አውቃለሁ፣ አንድ ነገር አውቃለሁ ነገ የተሻለ ስለሆነ ትናንትናም የነበረችበትን የመጣችበትን መንገድ ስለማቅ ይህንንም አልፋው ጠንካራ ሴት ሆና ታያላችሁ። የኢትዮጵያ መሪ ራሱ ልትሆን ትችላለች። የምሬን ነው ልክ እንደ ሳህለወርቅ ዘውዴ ማለት ነው ትልቅ ደረጃ ላይ የምጠብቃት፣ ገና በቃ ትንሽዬ ጩጬ የሆነች ትንሽዬ ልጅ፣ ገና ብዙ ህልም ያላት፣ ብዙ እቅድ ያላት በራሷ። የእውነት ብዙ ታሪክ እኮ አላት። የሀይሜ ታሪክ ቢጻፍ ስንት መጽሐፍ ይወጣው ነበር መሰላችሁ? ያሳለፈችው የህይወት ታሪክና ይህንን ነገር እባካችሁ አቁሙ። አንዳንዴ እናንተ ብልግናን የለመዳችሁትን እናንተ እዛ ውሽሚት ውሽማ የተጫወታችሁትን ሌላም ሰው ላይ እንደዚህ አትፍረዱ። የገጠማትን ማንም ሰው አያውቅም። ምን አይነት ችግር ውስጥ እንደገባችን ማንም ሰው ያውቅ። ስለዚህ የእውነት እነሱ እንዲለያዩ አንፈልግም እያላችሁ አደስታሽ ቃብጦ የነበረ ለብሩክ እየደገፋችሁ ምናምን ለምን ይህች ልጅ ውስጡ ያለውን ነገር ልትረዱ አትሞክሩ? በእውነት ነው የምላችሁ። እና ለማንኛውም አትደሳሳሰቱ። እንደዚህ ስለሆነች አይሜ እንዲሆና ትቀራለች ማለት አይደለም። ነገ ደስተኛ ሆና በጣም በሚያምር ፈገግታ፣ በጣም በሚያምር አለባበስ ደስ ብሏት እንደምትመጣ አውቃለሁኝ። ፈጣሪ ከጎኗ ነው፣ ጥሎ አይጠላትም። አምላክ ጥሎ አይጥልም። የምሪየምሬ ነው ሰው እንደ አምላክ እንደ ሰው አይደለም። በእውነት ሰው ይፈርድባችኋል፣ ያማችኋል፣ ይቦጭቃችኋል። አምላክ ግን ሁሉንም በእኩል አይን የሚያባት ነው እና ሀይሚዬ፣ ባለሽበት ብቻ ክፉ አይንካሽ። ብሩህ ግን በጣም በጣም በጣም በጣም ከባድ ሰው ነህ። የእውነት ለመናገር ወንድ ልጅ የውላችሁ እንደዚህ ነው። ሴት ልጅ ናት እንዲህ ምትሆኑ አንገቷን የምትደፋው የምታለቅሰው። ወንድ ልጅ ቢሞት አያለቅስም። እግዚአብሔርን ብትሄድ ትሄድ ብትመጣ ትምጣ ነው የሚለው ግድ የሌለው ወንድ ነው ያለው። እኔ ለወንድ ልጅ ምን ብዬ ነው የማስበው፣ የምጨነቀው? እንዲህ በኋላበት ውሎ የሚያድርስ የሚያድርስ ተው እንጂ እናንተ። እኔ ሌላ ምንም ማለት የምፈልገው ነገር የለም። ብቻ ሀይሚዬን በጸሎታችሁ አስቧት፣ በሰላም እንድትመጣ ሰላም እንድትሆን ካለችበት ጭንቀት ካለችበት በቃ ፈተና ልበለው። በእርግጥ ይህ ምንም ማለት አይደለም፣ ችግር ብርቅ አይደለም። ታልፈዋለች ይህንንም። እና አይዞች ልንላት ይገባል። እወዳችኋለሁ የጨረቃ ፋሚሊዎች፣ ላይክ፣ ሼር ሰብስክራይብ ማድረጋችሁን እንዳትረሱ። እኔን የምትሰድቡ ሰዎች አላችሁ፣ ተዘግዝቃችሁ መፍሳት ትችላላችሁ፣ አይመለከተኝም። ምክንያቱም እዚህ ጋር ሴት ልጅ ተበድላ፣ ተጨቆና፣ ተከፍታ፣ ውስጧ ብዙ ነገር እያብሰለሰለች እያወጣች እያወረደች ተከፍታ፣ አንገቷ እንደፍታ እያየው፣ እንዴት ነው ለወንድ ልጅ እጅ የማሽቀብጠው? በአናቱ የተከለ ምን ብዬ ነው አላደርገውም። ይቅርታ አድርጉልኝ። ሁሌም ከሴት ጎነኔ ከዚህ በኋላሽ